ነገሮች ነገስቶች ፈርሚልኝ ምና ምናም ነው የሚሉሽ? መጽሐፍ ስለቀደልኩ ብቻ አዎ፣ ይሄ መጽሐፍ ቅዳጅ እና እኔ ቀርጨሽ ኤዲት አድርጌ ለቅልሻለሁ። ናታን ሲመጣ ምን እንደማደርግ ሳስበው ማሰብ ራሱ አልፈልግም። ናታን ሰው መጽሐፍ ቀዶበት እዚህ ቤት ምን እንደሚፈጠር የማታውቀው ዳጣ

ላ መጽሐፍት ሙያ ተብሎ ይቀደዳል። መጽሐፍት እኮ ህይወት ናቸው። እኔ ደግሞ ምን ማለት እንደሆኑ ታውቃላቸው አይደል? ጓደኞቼም የእውቀት አባቶቼ ማለት ናቸው። ለምንድን ነው እንደዚህ ያደረግሽው? ቤ እኮ ናት ቀዳጁ። ልቅረጽሽ ብለኝ እኮ ብርግድ አውቃ ነዋ። ወንድ ቀዱ ያደረግችን አውቃ ነዋ። ይቀረጸች ዛሬ ዝቤት የመጀመሪያው ፋይት ይካሄዳል። ዳጣ ከ18 አመት በኋላ ቤተሰቦቿን መቀላቀሏ ጥሩ ነገር ሆኖ ሳለ ታላቋ ልጅ ግን አይንሽላ ፍርብላታለች። ዛሬ ላይ ከአቤል ጋር ለማጠማመድ መጽሐፉን ቅደጅና ቲክቶክ ታዋቂ ትሆኛለሽ፣ ይህንን ፎሎወር ታውቂያለሽ፣ በየመንገዱ ስትሄጅ አብሮ ፎቶ ለመነሳት የሚሰለፉ ብዙ ሰዎች ይኖራሉ በማለትም በቲክቶኩ አለም ታዋቂነትና ተቀባይነትን ያስገኝሻል በሚል ማባበለቻት። ዳጣ ነገሩ እውነት ስለመሰላት መጽሐፎችንም በመቅደድ ይህንን ቪዲዮ ቀርጻ እንድታሳያት ትጠይቃታለች። ቪዲዮውን ከቀረጸችው በኋላ ግን ኤዴት ሳላደርገው በፍጹም አላሳይሽም በማለትም ደበቀቻት። አቤል ሲመጣ ግን ያጠመደችባትን ወጥመድ ሙሉ በሙሉ ለአቤል ዘረዘረችው። ማለትም ይኸው መጽሐፉን ቀዳልሃለች በማለትም ነገረችው። እንዴት መጽሐፍ ይቀደዳል? መጽሐፍ እኮ ህይወት ነው እያለ ለመጽሐፍ ያለው አመለካከት ከፍ ያለ ነው፣ እና በጣም ተናዶ እየተምሰለሰለ ነበረ። ዳጣ ከቤት መታ እስከሚጠይቃት ድረስ ቸኩሏል። እርግጥ ለኤቢ ማጋጋል አልፈለገም። ጸጥ ብሎ ሲከታተል ከቆየ በኋላ ዳጣ ከአባቷ ጋር ስትዝናናና ስትጨዋወት ውላ ስትገባም ቀሚስ ለብሳ ነበር እና በዚህም ተደስቶ ፎቶ ሲያነሳቸው ቆይቷል። ኤቪ ግን በጣም ተናዳለች። ምክንያቱም ዳጣ ከአባቷ ጋራ ገና እንደገባች የሚገጥማትን እያሰበች በጣም ተደስታ ስለነበረ ሆኖም አቤል ፎቶ ከማንሳት ውጭ ምንም ያላቸው ነገር የለም። ወደ ክፍል ብቻዋን ወስዶ ግን መጽሐፍ እንዴት ይቀደዳል? ለምን ይህን ስራ ሰራሽ? በማለትም ዳጣን ይቆጣታል። ዳጣም ኤቪ ኮናት በቲክቶክ ተቀባይነትን ታገኛለሽ ቅድህጆ በማለት እሷ ናት የነገረችኝ እያለችም ነገረችው። ይህኔ አቤል የኤቪ ተንኮል እንደሆነም ይረዳል። እስከ መጨረሻም ኤቪን ወደ ክፍል አምጥቷት ከዳጣ ጋር እንዲገጣጠሙም አድርጓል። ዳጣ ለካም ለተንኮሏ ነው እኔ መች ለተንኮል እንደሆነ ተረዳሁኝ። ለማንኛውም ብርሌ ከነቃ አይሆንም እቃ አንገቷን እየነቀነቀች ነው፣ ዘላ የምትጠመጠምባትም ይመስላል። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይዛያልኩኝ። እንግዲህ ተወዳጁን ዳጣ ቤተሰቦቿን ታገኝ ይሆን የሚል ዳጣ ክፍል ሁለትን የምንከታተል ይሆናል። ወደ ቪዲዮ ወሰድኳችሁ። ዛሬ ምን አዲስ ነገር አለ? እስከ ፍጻሜው ድረስ አብራችሁን ትቆዩ ዘንድ በአክብሮት ጋብዛለሁ። እንግዲህ በባለፈው ክፍል ዳጣ ቤተሰቦቿን ስላገኘች እጅግ በጣም ተደስታ ከቤተሰቦቹ መካከል ደግሞ ውሃ የምትባለው ልጅ መልካም ልጅ እንደሆነችና ፍቅር እየሰጠቻት ስለሆነ በዚህም ደስታ ተሰምቷት ለአባቷ እየገለጸች ነው። አባቷ ግን እህቴ አባቴ እናቴ ማለት የለም። ጸጥ ብለሽ ኑሮሽን ትኖር ያለሽ ታውቂያለሽ። አንቺ ብዙ የማታውቂያቸው ምስጢሮች ስላሉ ጉዳዩ በሚስጥራዊ መቆየት አለበት በማለትም ልጃቸውን ያስጠነቀቁ ገብተዋል። ይህንን የሰሙት ባለቤታቸው እየሮጡ ወደ ሳሎን በመምጣት ልጄ አባቴ አልሽ ልበል? አንተስ ቢሆን ልጄ ያልከው ከምን ተነስተ ነው? እያሉም የተወዛገቡበትን ጉዳይ ለማጥራት ፈልገዋል። እኔ ዳጣ አባቷን ላለማአጠማመድ አይ እኔን ያገኘኝ ከጎዳና ነው፣ ለማንኛውም ቤት ውስጥ ያሉትን እናቴ፣ እህቴ ብለሽ መኖር ትችያለሽ፣ ምንም ችግር የለብሽም። በማለትም ሊረዳኝ እንደፈለገ ነው በማለት ገለጸችላቸው። አባትም ዳጣ ከሰጠችው መላምት በመነሳት አው እንደዛ ነው ያልኩት በማለትም ያባብሏቸው ገብተዋል። ባለቤታቸውም ስሜታዊ ሆነው ተናደው ነበርና ቀዝቀዝ እንዲሉ አድርገዋቸዋል። ኤቪም ዳጣ ከመጣች በኋላ እሷን እየተቀራረባት ነው በሚል ቀናት ተናዳ ስለነበረ አሁን እንዴት አድርጋው ሁለቱን ማጠማመድ እንዳለባትም ቆም መብላ ታስባለች። መጽሐፉን ቅደጅና ከዛም ቪዲዮ ልቅረጽሽ ከዛ ወደ ቲክቶክ አለም ፖስት አድርግሽና በብዙ ሰው ዘንድ ተቀባይነትን ታገኛለች። ብዙ ሰዎችም በሰልፍ ተሰልፈው ዳጣ አብረን ፎቶ እንነሳ የሚሉሽ ይሆናሉ፣ በማለትም የሚመጣላትን ታዋቂ እያሰበችም የነገረቻት ነበረ። ዳጣ ይህማ ከሆነ እንግዳውስ አምጮ ልቅደደው ክን መጽሐፍ ይቀደዳል እንዴ? በማለትም ጠይቃለች። ሁሉም ዝም በለሽ፣ ቅደጁ። ይህ ካልሆነ በጭራሽ ታዋቂነትን አታገኝም በማለትም ገለጸችላት። እንግዳውስ ታዋቂ ታስደርግኛለች ማለት ነው እያለችም የቀረበውን መጽሐፍ ትቀደው ገብታለች። ቪዲዮውንም ቀርጻ ይዛው ነበርና እሺ የቀረሽውን ቪዲዮ አሳየኝ በማለት ጠየቀቻት። እሷም አይ ቆይ አሁን አላሳይሽም ኤዲት ላድርገውና በኋላ አሳይሻለሁ በማለትም ነገረቻት። ከዛም ዳጣ ከአባቷ ጋር ተያይዛ ቀሚስ ለመግዛት ወጥታለች። አቤል ከዋለበት ውሎ ሲመጣ እንደተለመደው ሊያነብ ወደ ክፍሉም ያመራል። ይህ የሚወደው መጽሐፍም ተቀዶ ያገኘዋል። በጣም ተናደደ። መጽሐፍን ማን ነው የቀደደው? መጽሐፍ እንዴት ይቀደዳል? እያለ መምሰልሰል ይጀምራል። ኤቪም ያው የማያውቅ ሰው ሲመጣ እንዲህ ነው እንግዲህ አው መጽሐፉ ተቀዷል። ይህን ያደረገችው ደግሞ ያች ዳጣ ተብዬዋ ናት፣ በማለትም እስከ ቪዲዮው ድረስ አውጥታም ታሳየዋለች። ይህንን ቪዲዮ እያየን በጣም ይናደዳል። እርግጥም አንዳችም ነገር ትንፍሽ አላለም። አቤል በጣም ትሁት እና አስተዋይ መልክ መልካም ልጅ ነው። ለሰራተኛዋ ምን ያህል እንደሚያስብላትና እንደሚቆረቆርላት በጣም እጅግ ደስ የሚል ነበረ። ማለትም ከዚህ በኋላ የራስሽ ህይወት እኮ መጀመር ይኖርብሻል። እድሜሽን ሽን እዚህ ቤት መፍጀት የለብሽም። ለማንኛውም ግን አንቺ ብትወጪ የሚቀርብን እኛንን፣ ግን አንቺም የራስሽን ላይፍ መኖር ይገባሻል በማለት ምን ያህል እየተቆረቆረላት እንደሆነና ከዛ ቤት ጉልበቷን የጨረሰችው ሰራተኛቸው ራሷ ለም መኖር እንዳለባትም እየመከራት ነው። በእርግጥም ዳጣ የሰራተኛዋ ልጅ ናት። በአንድ ወቅት ከቤታቸው እንደቀጠሯት ከዚች ሴት ጋር ግንኙነት ነበራቸውና ዳጣን ወልደው ወደ ውጭ የጣሉበት ምክንያትም ይሄ ነው። አቶ ጌታቸው መረጃውን ሚስጥራዊ እያደረጉበት ምክንያት ከሰራተኛ በመውለዳቸው ነበር። ሌላ ላይ ዳጣ ከነሱ ቤተሰብ ጋር ተቀላቅላ ስትኖር ምንም እንኳን ባለቤታቸው ፈቃደኛ ባይሆኑም፣ ቤት እግዚአብሔር ነው ታያት ትኖር በማለትም አባትነት ስሜት ስላለባቸው በጎድን ፍቅር እየሰጧት ይገኛሉ። እንግዲህ ከባለቤታቸው መካከል አባቴ እንዳት ማለትም ማስጠንቀቂያ ተሰጥቷታል። እንግዲህ ቀሚስ ለመግዛት ወደ ውጭ ይዘዋት ወጥተው ሳለም ያኔ ምሳሌ አባቷ ምን ያህል እንደሚወዳትና እንደሚንከባከባት ካየች በኋላ አባቴ ማግኘቱ ነገር ጉጉት እንዳደረባትም ትገልጻለች። ቀሚሱ ተገዝቶላት በጣም ደስ በሚል ሁኔታ እየተፈነከነከችም ከቤት ሲመለሱ ኤቪ በጣም ተናደደች። አባዬ ለምንድነው ለእኔ ቀሚስ ያልገዛህልኝ? አለች እስካሁን መቼ ቀሚስ ለብሰች ታውቂያለች? እና እሷም ይኸው ቀሚስ እኮ ለበስኩ እያለች መሽከርከር ትጀምራለች። ታዲያ ኤቪም እኛን መንከባከብ ትቶ አሁን ከጎዳና ያመጣት ልጅ ላይ ትኩረቱን አድርገዋል የእኛ አባት እያለችም መናደር ጀምራለች። ሆኖም አሁን ላይ ቀሚሱን አውልቃ እንድትሰጣትና እሷ እንድትዘንጥባት እየተናገረች ነበረ። ይህኔ ባለቤታቸውም እስኪ ረፊ በቃ ትልበሰው ምንም ነገር እንዳትናገር ያለቻት ትንሿ ውሃ ግን በጣም ተደስታ ተነስታ ማቀፈቻት። እስኪ ፎቶ ላንሳችሁ እያለም እየሳቁና እየተሳለቁ ፎቶውንም አነሳቸው ማነሳቸው ቪ ግን ዳጣ ውላ ስትመጣ በዚህ ልክ አልጠበቀችውም ነበረ። ማለትም የሆነ ጥፊ ነገር እንዲያደርስባት ፈልጋ በጉጉት እየተጠባበቀች ነው። አቤል ግን በተቃራኒው ነበረ የጠበቃት። ሆኖም ፎቶን አንስቶ ከጨረሰ በኋላ ወደ ክፍል በምትገባበት ሰዓት ተከትሏት በመግባትም እንዴት መጽሐፍ ትቀጫለሽ? ምንድነው ክፍሌ ውስጥ የሰራሽው በማለትም ጠይቃታል። እሷም እየሳቀችና እየተሳለቀች መጽሐፉ ነው እንዴ አለች ወደ ኋላ እሱን እኮ ኤቪና ቲክቶክ ላይ ታዋቂ ትሆኛለሽ ብለህ ነው የቀደድኩት በማለት ምንቀጭን ተናገረች። ፊልም ኤቪን እየጎተተ ወደ ክፍል ሊያመጣት ሲሄድ ዳጣ ግን ለካ ለተንኮልሽ ነው ያኔ ቪዲዮ አዘጋጅተሽና ቀርጸሽ ቲክቶክ ላይ ታዋቂ ትሆኛለሽ እያልሽ የቀዳሽኝ በማለትም ምን ያህል ተንኮልና ክፋት እንዳሰበችባትም ዛሬ ላይ ተረድታለች። በስከ መጨረሻም እርስ በርሳቸው ተፋጠዋል። አቤልም የኤቪን ተንኮል ይረዳ ይሆን? አብረን የምንመለከተው ይሆናል። ለዛሬ ዳጣ ክፍል ሶስት ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ በአክብሮት ጋብዛለሁ። ባይ ባይ።